ዮሐንስ 21 አራት ላይ አዲስ ሰማይና አዲስ ምድር ይናገራል። ትክክል ነው፣ ግን ይሄ የኢትዮጵያ ሰባኪ ከተለያየ ከራሱ መረዳት የተነሳ አዲስ ምድር አይኖርም፣ አዲስ ሰማይ አይሆንም፣ አሁን ያለውን እግዚአብሔር ያድሰዋል እንጂ አዲስ አይሰራም እግዚአብሔር ብሎ ነው የሰበከው። እንግዲህ ይህንን ከምን አንጻር እንደሆነ አይ ቲንክ የመረዳት ትክክል የዚህ ዲስፐንሴሽን ወይም ደግሞ የጊዜ አከፋፈልን በትክክል ካለማወቅ ይመስለኛል። ከሰባቱ የመከራ ዘመናት በኋላ ምድር ትፈራረሳለች። ምን ማለት ነው? መቅሰፍቶቹ ወደ ምድር ሲመጡ ምድር በብዙ ነውጥ ውስጥ ስታልፍ፣ ታላላቅ የመሬት መናወጦች ሲመጡ፣ ከዋክብቶች ሲወድቁ፣ ኮሜቶች ሲወድቁ፣ ምድር ትፈራረሳለች። ውሃው ይመረዛል፣ አየሩ ይመረዛል፣ ጦርነቶች ይሆናሉ። ብዙ የሚበለሻሽ ነገር አለ በምድር ላይ እና ጌታ ሲመጣ ልክ በሰባኛው ሱባይ ሰባኛው ሱባይ ልክ ሲያልቅ መጨረሻ ላይ ጌታችን ኢየሱስ ክርስቶስ ከሰባት የመከራ ዘመናት በኋላ ጌታ ይመጣል። ጌታ ሲመጣ ምድር ትታደሳለች። የምትታደሰው ኢየሱስ በምድር ላይ አንድ ሺህ ዓመት ይገዛል። ስለዚህ ያለችው ምድር በኢየሱስ ትታደሳለች፣ በመንፈስ ቅዱስ ትታደሳለች፣ በጻድቃን ትታደሳለች። ከጌታ ጋር በሚመጡት ቅዱስ ጻድቃን፣ ቅዱሳን ስለዚህ ከዛ ለሺህ ዓመት ለሰዎች መኖሪያ እንደምትሆን አድርጎ ጌታ እንደገና ያደሳታል። ይች ሆኑ ምድር ማለት ነው። ነገር ግን አሁን የሚያምታቱት እዚህ ላይ ነው። ከሺህ ዓመት መንግሥት በኋላ ግን አዲስ ሰማይና አዲስ ምድር ይሆናል። ፊተኛውን ሰማይና ፊተኛው ምድር ያልፋሉ ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ ያለውን መጽሐፍ ቅዱስ ሰማይና ምድር ያልፋሉ ብሎ ጌታ ከተናገረ ሰማይና ምድር ያልፋሉ። ስለዚህ ከሺህ ዓመት መንግስት በኋላ ምድር ፈጽማ በእሳት እንደምትቃጠል ጴጥሮስም ይነግረናል። ስለዚህ ሁለት የተለያየ ኢንሲደንቶች ናቸው። አንደኛው በጌታ መጽሐፍ ጊዜ የፈራረሰችው ምድር ትሰራለች እንደገና ትዋባለች። መንፈስ ቅዱስ ምድርን ያድሳል ይላል። ትታደሳለች እና ለሺ ዓመት ለሰው ልጆች መኖሪያ ትሆናለች። ታድሳ ወደ ገነት ተመልሳ በጌታ እንደገና ተሰርታ ማለት ነው ተውባ። ነገር ግን ከሺ ዓመት መንግስት በኋላ ጥገና አደለም ይደረግላት፣ እንደገና አዲስ ሰማይ አዲስ ምድር ይሆናል። ምድርና ሰማይ በእሳት ተቃጥለው በታላቅ ድምፅ ያልፋሉ ብሎ ይህንን ይነግረናል መጽሐፍ ቅዱስ። ስለዚህ ይህንን መካድ መጽሐፍ ቅዱስን መካድ እንደሆነ ልንረዳ ይገባል። አሁን በዚህ ዘመን ትንሽ ከቃሉ በላይ የሰዎች አእምሮ ከፍ ያለ ይመስላል። እና ትህትና ማለት ለቃሉ ኦቶሪቲ መገዛት ማለት ነው። ሰባኪም ይሁን ምን ቃሉ ያላለውን አለ ካለ ምንድን ነው የሚለው? ምሽግን ሁሉ ምንድን ነው? በእግዚአብሔር ሐሳብ ላይ ከፍ ያለውን ነገር ሁሉ እንማርካለን ይላል። የሚናገረው ስለ ሰው አእምሮ ነው። በእግዚአብሔር ሐሳብ ላይ የሰው ሐሳብ ከፍ ይላል። አንዳንድ ጊዜ ቃሉ የሚለው በላይ የሰው ፍልስፍና ከፍ ይላል፣ የሰው ቲዎሎጂ ከፍ ይላል ከቃሉ በላይ። ያ ሲሆን ማርከን መግዛት አለብን፣ በቃሉ ማንበርከክ አለብን። ታማኝነታችን ለዲኖሚኔሽናችን ሳይሆን ታማኝነታችን ለቅዱስ ቃሉ መሆን አለበት። ይህንን ብዬ አምናለሁ። ስለዚህ ምድር አዲስ ምድር አዲስ ሰማይ ይሆናል፣ ያስ መጽሐፉ እንደሚለው አዲስ ሰማይ አዲስ ምድር ይሆናል። ነገር ግን ይሄ የሚሆነው ከሺህ ዓመት መንግስት በኋላ በኋላ በጌታ ምጽአት ጊዜ የስ ምድር ትታደሳለች ለሰው መኖሪያ እንደሚሆን አድርጋ ትሰራለች። ሌላው ይሄን ነው የምለው፣ አንዳንድ ጊዜ ሰዎች ከእግዚአብሔር ቃል በላይ በጣም ይራቀቃሉ በጥሩ ሀሳብ በሚመስል ሁሉም በጎ ሀሳብ ሁሉ የእግዚአብሔር ሀሳብ አይደለም። መወቀስ የለም በኃጢአት መጠየቅ የለም የሚል ንግግር ነው። አንደኛ ቆሮንቶስ አምስት አስር ግን ሁላችንም በጎም ሆነ ክፉ ሰርተን እንደሆነ ስለ አገልግሎታችን ምላሽ ለመስጠት ስለ ደህንነታችን ኢየሱስ ጥያቄውን መልሷል። ዳግም ለተወለደ ነው ብቻ። ዳግም ያልተወለደ ሰው ወደ ክርስቶስ የፍርድ ዙፋን ፊት አይመጣም። ወደ ነጭ ዙፋን ፍርድ ነው የሚሄደው ታስ ቀጥታ ወደ ሲኦል የሚሄድ ነው ያኛው። ይሄ ግን ዳግመኛ ከተወለደ በኋላ ጌታን የሚያመልክ ሰው ሆኖ በአገልግሎቱ በተሰጠው መክሊት ፍሬ አፍርቷል፣ አላፈራም፣ አገልግሎቱ ጌታን ለማክበር ነው፣ ራሱን ለማክበር ነው፣ ስለተመላለሰበት ኑሮ አክሊል ይገባዋል፣ አይገባውም የሚለውን ሽልማት ይገባዋል አይገባውም የሚለውን ለመስማት የሚሄደው ወደ ጌታ ዙፋን ፊት ነው። ይሄ ሰው ግን የሚያስተምረው ምን እያለ እንደሆነ ባላቅም፣ ምንድን ያለው ሪዝ ኖ ፓኒሽመንት፣ ቅጣት የለም። ይሄ ማለት ሲኦል ይገባል ሰውየው ማለት አይደለም። እንደገና ደግሞ አንዱ የሰራው ሌላው ያውቅበታል የሚል ቅጣት አይደለም። እንደዚህ አይነት ጨዋታ የለም። ይህ እንዲህ አይነት የሰው ሰው የሚሸጥ ትምህርት ነው። ይሄ የእግዚአብሔር ቃል የሚለው ይሄንን አይደለም። ስለዚህ አንደ ሁለተኛ ቆሮንቶስ አምስት አስርን በትክክል ማንበብ ጥሩ ነው። ሰው ለሰራው መልካም ነገር፣ ሰው ላገለገለው አገልግሎት፣ ሰው ለጌታ ቤት ለደከመበት ነገር፣ ለእግዚአብሔር መንግሥት ለደከመበት ነገር ብድራትን ሊቀበል በጌታ ዙፋን ፊት ሁላችን እንገለጣለን። ዳግም የተወለድ ነው አያቸው ስለዚህ ልንጠነቀቅ ያስፈልገናል። ይሄ ቃል የሚናገረው በአገልግሎታችን ይመዘናል። በእንጨት ይሰራ፣ በእምነበረድ ይሰራ፣ በወርቅ ይሰራ፣ በናስ ይሰራ፣ በከበረ ድንጋይ ይሰራ በእንጨት ሲሰራ በደንብ ቴስት በእሳት የሚፈተንበት ነው ብሎ ይህንን ነው የሚናገር ያለው። ስለዚህ አገልግሎታችን ተመዝኖ ፍሬ የሚሰጥበት ጊዜና ሰዓቶች አሉ። ያ ቤማ በተባለው በክርስቶስ ወንበር ፊት ነው የሚሆነው። ስለዚህ ይህንን ነው መጽሐፍ ቅዱስ የሚያስተምረን እና እንጂ ፓኒሽመንት የሚባል ነገር የለም። የሚባል ነገር ሽልማት የለውም ይገባዋል ሲኦል ሊገባል አይገባም፣ አይደለም እዛ ላይ አክሊል ሊገባዋል አይገባውም ነው በጌታ የሆነ ጸንቶ የኖረ በአግባቡ የተራመደም ሰው ሆኖ በተሰጠው መክሊት ካላገለገለ ሽልማት የለውም። ለእግዚአብሔር ታማኝ ባልሆነበት ነገር ሽልማት የለውም። ስለዚህ ድኗል ነገር ግን ሽልማት የለውም። ይሄ ስለ ክርስቲያኖች ፍርድ ነው የሚናገረው። ከንጥቀት በኋላ በአማኞች ዘንድ ለሰባቱ ዓመት የመከራ ዘመን ሰዓት ላይ የሚሆነውን ይሄንን የሚናገረው። ስለዚህ ፍርድ የሚለው አንዳንዴ እነሱ ለሚመቻቸው ትምህርት የራሳቸው የሆነ የሀሰት ትርክት አላቸው። እነዚህ ሰዎች ያልዳኑ ሰዎች ወደ ሲኦል እንደሚገቡ መጽሐፍ ያስተምረናል። ፍርድ የለም የሚባል ነገር የለም። የዳኑ ሰዎች ወደ ዘላለም ሕይወት ይገባሉ። ኢየሱስን የተቀበሉ ንስሐ የገቡ ከዓለም የተለዩ ማለት ነው እንጂ አንድ ቀን ጌታን እንደዚህ እጁን አውጥቶ ተቀብሎ ከዛ ደግሞ ኔክስት ዴይ ወደ መጠጥ ቤት ወደ ርኩሰቱ የሚመለሰው ከሆነ መጀመሪያ ስመቼ ዳነ ሁለተኛ ደግሞ አይ የዛለታ ጌታን ተቀብያለው እና መንግስተ ሰማያት ትገባለሁ ማለት ይህ መጽሐፍ ቅዱሳዊ አይነት ድነት አይደለም የዳኑ ደግሞ ሽልማት አላቸው ለኖሩት ኖሮ ለተራመዱት አረማመት ስለ ክርስቶስ ለከፍሉት ዋጋ ለነሱ ጌታ ሽልማትን ይሰጣቸዋል ስለዚህ ኃጢአትን ስሞኝ በትክክል ዘመን አይለውጠውም ኃጢአትን አገር አይለውጠውም። ኃጢአትን ቦታ አይለውጠውም። ኢትዮጵያ ኃጢአት የሆነ ነገር ካናዳ መጥቶ ጽድቅ አይሆንም። አሜሪካ መጥቶ ጽድቅ አይሆንም። እዚህ ላይ በማቴዎስ 7 ላይ ከ22 እስከ 24 ላይ እነዛ ሰዎች ወደ እሱ የመጡትን በዛ ቀን ይሉ አንዳንዶች እንዲህ ይሉኛል ጌታ ሆይ ጌታ ሆይ በስምህ ትንቢት ተናገርን፣ በስምህ አጋንንት አወጣን፣ በስምህ ታላላቅ ታምራቶች አደረግን ይሉኛል። እኔ ግን አላውቃችሁም ሂዱ እላቸዋለሁ፣ እናንተ አመፀኞች ይላል። ይሄ ቃል የሚናገረው ለማን ነው? እነዚህ ተአምር ያደረጉ እነማን ናቸው? ትንቢት የተናገሩ እነማን ናቸው? እነማን ናቸው ተአምራት አድርገው በዛ ላይ ደግሞ በስምህ ትንቢት ተናገርን፣ አጋንንት አወጣን ይላሉ። አጋንንት ያወጡ እነማን ናቸው? ተመልከቱ። በብሉይ ኪዳን አጋንን ሲወጣ አትመለከቱ። አዲስ ኪዳን ላይ ግን አጋንን ሲወጣ ትመለከት አላቸው። እና በስምህ አጋንን ታወጣን። በስሙ ያመነ ነው፣ እነዚህ ምልክቶች የሚከተሉት ተአምራቶች በህይወታቸው ይደረጋሉ። ነገር ግን እነዚህ ሰዎች የጸጋ ስጦታ አላቸው። የጸጋ ስጦታ እንዴት ያልዳነ ሰው ሊኖረው ይችላል? አያቸው። ኦር ወይ ከእግዚአብሔር አይደሉ በድግምትና በመተት የሚያደርጉ ናቸው። ወይንም ደግሞ በእሱም በጌታ ስም አይደለም፣ በጌታ ስም ነው የተደረገ የተባለው። ሌሎቹ ደግሞ በስምህ ታምራት አደረገ፣ በስም አጋንን ታወጣል፣ በስምህ ትንቢት ይተናገር። ይሄ ለእኔና ለእናንተ በዚህ ዘመን ላለነው አዲስ አይሆንብንም። ምክንያቱም ሰዎች እነዚህን ሁሉ ነገሮች እያደረጉ ህይወታቸው ግን ኮምፕሊትሊ ከጌታ ጋራ ዲታች ያደረገ ሊሆን ይችላል። ክርስቲያኖችም ሆነው እነዚህን ነገሮች የሚያደርጉ ሊሆኑ ይችላሉ። ሌሎች ደግሞ ክርስቲያኖች ሳይሆኑ ክርስቲያኖች ሳይሆኑ በድግምት ስም የሚያረጓሉ። እነዚህ ግን የሚለዩት ምንድን ነው? ጌታ ሆይ ጌታ ሆይ ይሉኛል፣ በስምህ ትንቢት ተናገርን፣ በስምህ አጋንን ታወጣን፣ በስምህ ተአምር አደረግን። ስለዚህ ስለ ስሙ በስሙ ያመኑ እንደሆኑ ማየት መለት ትችላላቸው ስለዚህ በስዶን ዲስ ወርድ በዚህ ቃል መሰረት እየተናገረ ያለው እንደኔ መረዳት ያላመኑ ናቸው ማለት አልችልም። እነዚህ ሰዎች ቢያንስ በስሙ አምነዋል። ቢያንስ ስሙ እንደሚያድን ያምናሉ። ቢያንስ የኢየሱስ ክርስቶስ ስም አጋንንት እንደሚያወጣ በስም ትንቢት ተናገርን ሲሉ እንግዲህ አስቡት። ጌታ እንደዚህ ይላል እያሉ ትንቢት የሚናገሩ በስሙ ያጽናኑ ሊሆኑ ይችላሉ። በስሙ የሰበኩ ሊሆኑ ይችላሉ። እና መንፈሳዊ ልምምድ ያላቸው ሰዎች ናቸው። የጸጋ ስጦታ ያላቸው ሰዎች ናቸው። እና እነዚህ ሰዎች ክርስቲያኖች ከሆኑ ኢየሱስ እናንተ አመፀኞች ዞር በሉ እንዴት ይላቸዋል? ዋንስ ሴቭድ ፎር ኤቨር ሴቭድ አይደለም ወይ? እና ያ የሰው ዶክትሪን ሊሆን ይችላል ኤተርናል ሴኪሪቲ ሰው ሊያመን እና እንደገና ደግሞ በቃኔ ስለ ዳንኩኝ ብሎ በኃጢአት የሚመላለስ ሰው ካለ መጨረሻው የሚሆነውን ነገር ያሳየናል። ጌታ ከህይወታችን የአገልግሎትካችን ፍሬ በላይ የህይወት ፍሬ ይፈልጋል። የመንፈስ ፍሬ የጸጋ ስጦታ ብቻውን ሳይሆን የጸጋ ስጦታ የስ ኢምፖርታንት ነው። የመንፈስ ፍሬም ያስፈልገናል። በጌታ ስም መኖር፣ በጌታ ስም በጽድቅ መመላለስ፣ በጌታ ስም መልካሙን ማድረግ መልካም ቃሉ የሚነግረን ይሄንን ነው። እነዚህ ሰዎች ክርስቲያኖች ናቸው እንደ እኔ መረዳት ናቸው። አይደሉም የሚለኝ ሰው ካለ ሊያሳየኝ ይችላል፣ ግን ከኔ ካነበብኩት ከተረዳሁት እነዚህ ሰዎች ክርስቲያኖች መሆን አለባቸው። አንደኛ የጸጋ ስጦታ ይታይባቸዋል። ሁለተኛ በስሙ ያምናሉ። በስምህ እናረግን፣ በስምህ ይህን እያደረግን ነው የሚሉት። እሺ፣ እና ኢየሱስ ምን አላቸው? ግን እናንተ ዞር በሉ፣ እኔ አላውቃችሁም። ምን ማለት ነው? እነሱ ጌታን እናውቃለን የሚሉ ሊሆኑ ይችላሉ፣ ጌታ ግን አላውቃችሁም አላቸው። ምክንያቱም ኑሯቸው አመፀኛ ነበረ። እና ሃይፐር ግሬስ የሚያስተምረው ብዙ ነገሮች አሉ። አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑት የነበሩትን መልካሙን የእግዚአብሔርን ቃል ሊመጣ ያለውን የዓለምን ኃይል የቀመሱትን በኋላም የካዱትን እንደገና ለንሳ እነሱን ማደስ የማይቻል ነው ለራሳቸው የእግዚአብሔርን ልጅ ይሰቅሉታልና ያዋረዱትማል ብሎ ዕብራውያን ምዕራፍ 6 ከ4 እስከ 6 ይነግረናል። ዕብራውያን አስር የእውነትን ቃል ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንም፣ የሚያስፈራ የፍርድ መጠበቅ ተቃዋሚዎችን ሊበላ ያለው የእሳት ብርታት አለ። የሙሴን ሕግ የናቀ ሰው ሁለት ወይንም ሶስት ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔር ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? ብሎ መጽሐፍ ቅዱስ ይህን ይነግረናል። እነኛ ቆሮንቶስ አስርም የሚነግረን ይህን ይሄ እንደ ምሳሌ ተጻፈልን። እነዛ ሁለት እብራውያን ላይ አሁን ተከታታይ የጠቀስኩት የሚናገሩት ነገሮች እንደ ምሳሌ በብሉይ ኪዳን የነበሩ ቅዱሳን ላይ የሆነ ታሪክ ነው። ይሄ ለእኛ እንደ ምሳሌ የተጻፈብን እኛ የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ብሎ አንደኛ ቆሮንቶስ አስርም ይህንን ይነግረናል። ስለዚህ ሃይፐርግሬስ አንዱ አስተምህሮታቸው ምንድን ነው? አንደኛ ያለፈው ኃጢአት፣ የሚመጣው ኃጢአት፣ የአሁን ኃጢአት፣ የወደፊት ኃጢአት ሁሉ ኃጢአት ይቅር ስለተባለ ዳግም የተወለደ ሰው ንስሐ መግባት አያስፈልገውም ብለው ነው የሚያሙት። ሃይፐር ግሬስ ሃይፐር ማለት ይገባቸዋል፣ በጣም የተራገበ የተጋነነ፣ ከሚገባው በላይ የተለጠጠ የጸጋ ትምህርት ማለት ነው። ሃይፐር ግሬስ እና በጸጋ በጸጋ ድኛለሁ ጸጋው ጸጋው ጸጋው ጸጋው እያሉ ብዙ ነገሮች ይናገራሉ። ጸጋ የስ ጸጋው፣ በእምነት አድኗችኋል። የእግዚአብሔር ስጦታ እንጂ ከማን አይደለም፣ ከሥራ አይደለም፣ ማንም እንዳይመካም። ይህኛውም ጥሩ ነው። ይሄ ነው ኤፌሶ ሁለት ስምንት የሚነግረን። ያለፈው ኃጢአቴ ያስ በኢየሱስ ደም ተሰርዟል። የዛሬ ኃጢአቴን ንስሐ ልገባበት ይገባል። ነገ ላይ ኖሬ ደግሞ ነገ ላይ የምበድለው ነገር ካለ ንስሐ እየገባው ኖራለሁ እንጂ ኃጢአት እየሰራው በፍጹም ምያል ኖ ነው እግዚአብሔር አማኝ በፍጹም ስለ ኃጢአት አይወቅስም የሚል አስተምሯአላቸው ሃይፐርግሬሶች ማንንም አማኝ እግዚአብሔር ስለ ኃጢአት አይወቅሰው። ውሸት ውሸት። መንፈስ ቅዱስ ስለ ኃጢአት ይወቅሳል፣ ተመለስ ይላል። ይህን የሚል ሰው ጤነኛ አይመስለኝም። እንዴት ነው ኃጢአት ሰርተን ማይወቅስ አመሩ ይኖረን? እንዴት ነው ሰው ክፉ ነገር ካፍ ወጥቶ እንኳን ካፋችን ክፉ ነገር ወጥቶ ሳይሆን በልባችን እንኳን ስንቆጣ መንፈስ ቅዱስ እንዴት ነው የሚወቅሰን። ዳግሜ የተወለደ ሰው ይገባዋል። ህሊና ይወቅሳል እኮ ልና ልክ አይነለህም ንስሐ ገባ ወንድምህን ለምን እንዲያሳዘንከው? የማይላችሁ ከሆነ ህሊናችሁ፣ ሃይፐርግሬስ ለእናንተ ላይሰንስ ይሰጣቸዋል። እግዚአብሔር በቃ በፍጹም ስለ ኃጢአት አይወቅሳችሁም፣ እንደፈለጋችሁ ሆኑ፣ የወደፊት ኃጢአታችሁም ገና የምትሰሩትም ኃጢአት ተሰሪዋል እያሉ ነው የሚያስተምረው ሃይፐርግሬስ ይባላሉ። እና አማኞች ኃጢአት አውቀው ቢያደርጉ ሳያውቁ ቢያደርጉ ንስሐ መግባት አያስፈልጋቸውም የሚል ነው ሃይፐርግሬስ። ስለዚህ አውቄም ሳላውቅም በስህተትም ኃጢአት ሠራው ብትሉ ይስቁባቸዋል። የለም፣ ኃጢአት አልሰራህም፣ ኃጢአት ተሽሯል። ስለዚህ አንተ ዝም ብለህ ነው ንስሐ የምትገባው ብሎ ይነግሯቸዋል። ስለዚህ ንስሐ መግባትን አምኑበትም እላቸው። ሌላው የሚናገሩት ነገር ምንድን ነው? ስለ ኃጢአት ለአማኞች መስበክ ይላሉ። በእነሱ ቋንቋ ልጠቀም፣ ሜኪንግ ደም ሲን ካንሸስ ስለ ኃጢአት ሲን ኮንሽስ እንዲሆኑ ታደረጋቸዋለን። ስለ ጽድቅ ብቻ ተናገር፣ ድናችኋል፣ በቃል አይደለም፣ ጸድቃችኋል፣ መንግስተ ሰማይ ገብታችኋል፣ ስማችሁ ተሰሪዋል፣ ጥሳችኋል፣ አልፏችኋል፣ እንዲሆናችኋል፣ በቃ ይህን ነው እንጂ የምትላቸው። አትዋሽ፣ አትስረቅ፣ እግዚአብሔርን አትበድል፣ በቅድስና ተመላለስ፣ ታማኝ ይሁን ብሎ መናገር ሰውየውን የኃጢአት ሲን ኮንሽስ ታደረገዋለን። ስለዚህ ዶን ሴ ኤኒቲንግ አባውት ሲን ስለ ኃጢአት ምንም እንዳትናገር። ይሄ በአንዳንድ ፈረንጆች ያለ ነው። ሁል ጊዜ ይወጡና ሆፕ ነው የሚሰብኩላቸው። ሆፕ ይህ ነው ይላሉ። ይወጡ ጥሩ ጥሩ የሚናገሩላቸው በጣም ስዊት ስዊት ቃል ለሚነግሯቸው ስለ ኃጢአት አይገስጹም። ኃጢአትን ቻሌንጅ አያደርጉም። በቅድስና ላይ ያላቸው ስታንድ በጣም ዜሮ ነው። ስለዚህ ስለ ኃጢአት አትስበኩ። ምክንያቱም ሲን ኮንሽስ ሕዝቡን ታደረጉታላችሁ። ራቸስነስ ኮንሽስ እንዲሆን ራቸስነስ ብቻ ነው መነገር ያለበት። ክርስቶስ የሠራው ሥራ ብቻ ይነገር እንጂ አማኝ በዚህ ውስጥ ኃጢአት የትላንትና ኃጢአት ተሰር ይሆንለታል፣ የዛሬ ኃጢአት ተሰር ይሆንለታል፣ ነገብ ሊሠራው ያለ የቀጠሮ ኃጢአት ተሰር ይሆንለታል። ስለዚህ ከዓለም ለምን ተለየ? በምን ትለያለ? ከዓለም ይህን በጣም ልንረዳ ያስፈልጋል።